ማርኬም ከቡታጅራ ሲመለስ ሲያለቅስ ነበረ። ሄለንም ከቲክቶክ ልጠፋ ነው እያለች ከቲክቶክም ከዩቶቤም እጠፋለው፣ ቻናሌን ልሸጥ ነው ስትል ነበረ። እውነታው ተሰማ። አይ የቡታጅራ ነገር፣ ሄለንና ማርኬን የሚያስታርቅ ሰው ጠፋ። አንድ የሆነ ቦታ ላይ ተገናኝተው ከዛ በኋላ ሁለቱም ተደነጋግጠዋል። እና ማርኬ ደግሞ ከሴት ጋር ተኝቶ ተያዘ ምናምን ብለው ቪዲዮ የሰሩት አውቀው ነው የሚሰሩት ነገር ጠፍቶባቸው ነው ስለዚህ ሄለን ደግሞ አንቺ የምትወጁ ከሆነ አንተም የምትወዳ ከሆነ ለምን ትለያያላችሁ ለምን አታስታርቋቸውም የቡታ ጅራይ ቶበሮች ማለት ነው ሄለን እና ማርኬ የተለያዩበት ምክንያት በጣም ሲምፕል ነው በጣም ቀላል ነገር ማለት ነው። እና ለምን አታስታርቋቸውም ከምታሽቃብጡ ሁለቱም ይዋደዳሉ፣ ግን የሚያስታርቃቸው ሰው ነው የጠፋው እንጂ። ማርኬም እሷን በጣም ምስኪኑ ናቸው። እና ቲክታከሮች ደግሞ አድናቂዎቻቸው በቃ ተስፋ እስካሁን አልቆረጡም፣ ግን ምንድን ነው እነዚህ ልጆች ቡታጅራ ላይ ተገናኝተው ካሜራ ምናምን የሚቀረጽበት ቦታ ላይ ሁሉም ዩቲዩበሮች አንድ የቡታጅራ ቦታ አለች አሉ መናፈሻ ናት። እዛ ነው ቪዲዮ ምናምን የሚሰሩት እና እዛ ማርኬ ቪዲዮ ሊቀረጽ ሲሄድ ሄለን አገኘቸው አሉ። በዛ ነው አሉ እንደዚህ ሌላ ነገር ይዞብን የመጡት። እና ምን ይሄ እኮ ቀላል እኮ ነው። ምድር የሁሉም ናት። ምድር የሁሉም ሰው ናት። እና ምን ችግር አለ? አንቺ ለምን ትርቂያለሽ? በመጽሐፍ ቅዱስ በምናምን እያለች ብዙ ነገር እንትን ከምትይ ለምን ሄለን ኦዲየንሶችሽ ለምታጨንቃቸዋል? ስለዚህ እውነታው ይሄን ነው። እኔ ደርሶኛል በሪካርድ። ከፈለጋችሁ ሪካርዱን አውጩ ካላችሁ ሪካርዱን አወጣዋለሁ። ይድረስ ማለት ነው ለማርክና ለሄለን እና ራቁትክን ደግሞ ከሌላ ሴጋ ተኝቼ ምናምን ያልከው ከሄለን ጋር ብትገናኝ ያው ተገናኝታችሁ ነበር ግን ያው ተለያይታችኋል ማለት ነው። እና ቡታጅራ መቼም የሚያመጣው ነገር የለም። ያቺ ቦታ ግን እኔ ራሱ ቀረ ቪዲዮ ታልኮል ዜድ የኬታ ምናምን ስትሉኝ ነበር ከዛሬ ስንት ቀን በፊት ማለት ነው። እና በጣም ነው የሚገርም ቡታጅራዎች። ግን እንደዚህ የተፋቀረ ሰው መለያየቱ፣ ለምን ለምን ማርኬስ ከሌላ ሲጋ ሆነ? ምንም አላማረብህም፣ ሄልዬም እንደዛው። እና አንድ ብትሆኑ ምን አለበት ብዬ ነው እኔ እንትን የምለው። እና ለተጨነቃችሁ ሄለን ከዩቱብ ልጠፋ ነው። ሄለን ከዩቱብ ብዘግት አጠፋች ማለት እንጀራ ግምዷ ተዘጋበሉኝ። እና በዚህ ነው የሚሰሩት ኢቶበሮቹ። ለምንድን ነው ግን የማዳምን ቅመሞች የምታስፈራሩት? የማዳም ቅመሞች ለምን ጾም አይጾሙም እና ሄልዬ እኔ ቆንጆ ከምትወጁ ጋር አብረሽ እንድትኖሪ ዶዓ ጾለት እናደርግልሻለን። ስለዚህ ቡታ ጅራ ላይ ይሄ ችግር ተፈጥሮባቸው ነው። እኔ ሚስጥር ሰማዊ ማለት ነው፣ መናፈሻ ተገናኝታቸው ምን ችግር አለ? ብትሳሳሙ ለፈጣሪ ሰላምታ ብትሳሳሙ ወይም ሰላም ምትባባሉ ምን ችግር አለው? ብዙ ላይ ፋሳለፋችሁት የለ እንዴ? ዘለች ትርጋሄድ። ያለፈውን ነገር ዝግት አርጋችሁ በአዲስ ሲወድ ደግሞ ብትጀምሩ ምን ችግር ነበረና? ይሄ ነው እኔማ። እንዶ ማርኬ ሄለን ከዛ የሆነች ልጅ የቡታ ጅራ ሊና ትሪካርድ ያደረግች ጊዜ ዶዬ እንደዚህ ስለዚህ እኮ ነገር ነው እና ተገናኝተው ነው አለችኝ። እና እኔ አንዱ አንድ ላይ ቪዲዮ ብትመጡ ኖሮ ብሆን ብዬ ተመኘሁላችሁ ሁላችሁ። እና እመኑን የምላችሁ የሄለን እና የማርክ ደጋፊዎች ከልባቸው ይዋደዳሉ፣ ነገ ይገናኛሉ እላለሁ። ሼር አድርጉ ይሄ ቪዲዮ ለሁሉ የሚረስልኝ። ሰላም